ከምድራችን ሰባ በመቶ የሚሆነው ክፍል በውሃ የተሸፈነ ስለመሆኑ ይነገራል። ከዚህ ውስጥ 10 በመቶ የሚሆነውን የባህር በር ያላቸው ሀገሮች የግዛታቸው አካል አድርገው ያዙበታል፣ ያስተዳድሩታል። የኢትዮጵያ የባህር በር ጥያቄም ከዚህ ከምድር ትልቁን ድርሻ ከሚወስደው የውሃ ክፍል ተጋሪ የመሆንና የመጠቀም ተደርጎ መታየት አለበት ይባላል። ከ60 በመቶው የምድር ክፍል የተለየ ሀገር ትልቅና ገናና ለመሆን ይቸገራል ይላሉ የዓለም አቀፍ የውሃ ሕግ ባለሙያው ዶክተር ከበደ ገርባ ከባህር በር ውጪ ሙሉ በሙሉ ሉዓላዊነቷ ተከብሮ መኖር የሚያስችላት አይደለም ማለት ነው። ከስልሳ በመቶ የዓለማችን ክፍል የተለየ ሀገር በጣም ትንሽ ሀገር ነው የሚሆነው ማለት ነው። ሰፊው የምድራችን አካል ያለው ባህር ላይ ነው። ስለዚህ ከሱ ጋር የግድ ኮኔክት ማድረግ ያስፈልጋል። የኢትዮጵያ የባህር በር መልሶ የማግኘት አስፈላጊነት የግድ የሆነበት ጊዜ ላይ መደረሱ ደጋግሞ እየተነሳ ነው። መንገዱ እንዴት ሊሆን እንደሚችል ለብዙዎች ግልጽ ባይሆንም ባለሙያዎች ግን አማራጭ ያሏቸውን መንገዶች ይጠቁማሉ። የታሪክ ተመራማሪው ፕሮፌሰር አየለ በክሪ የባህር በር የማግኘት ፍላጎትን ከማንሳት ጎን ለጎን መሰራት ያለባቸው ስራዎች ብዙ ስለመሆናቸው ያብራራሉ። ግብጽ ቀይ ባህርን የምትጫወተው ኢንዳይሬክትሊ አባይ ለመግባት ነው። ሌላ ምንም ነገር የለውም እኮ ሚስጥሩ የግብፅ ቀይ ባህር ሮል ምንድን ነው? ዋን ዮር ዘአዘር የእሷ ናሬቲቭ መሬት ላይ እንዲቀመጥ ለማድረግ ነው። ሌላ ምንም ምክንያት የለውም። እኛ ደግሞ የራሳችን አጀንዳ ያስፈልገናል፣ ቀይ ባህርን በሚመለከት አባይን በሚመለከት አሁን የህዳሴ ግድብ መጠናቀቁ ትልቅ ፓራዳይም ሽፍት አምጥቷል ኢትዮጵያኖች የጀመሩትን የመጨረስ ችሎታ አላቸው የሚለው ትልቅ ነገር ነው። ምክንያቱም ከረሃቡ በኋላ ኢትዮጵያን ዞር ብሎ የሚያይ አልነበረም። ምክንያቱም ምን፣ በቃ ራሳቸውን መመገብ የማይችሉ ብለው ሁሉም ጆሮውን ደፍኖ ነበረ። ግን ያ አይበቃም። አሁን አራት ናቸው ሰርቬይ የሆኑት ቦታዎች ግድብ ሌላ ለመገደብ እስከ ሌክ ጣራ ድረስ እነዛ መስራት ነው ያለብን። ብሔራዊ ጥቅማችንን የሚያስተጋባ እቅድ እያወጣን እሱን ተግባር ላይ እስከዋልን ድረስ ጠላቶቻችን ሱነር ኦር ሌተር የውሸትና ሬቲቪ ዘው ስለተነሱ ፍርክስክሳቸው ይወጣል። ዲፕሎማቲክ ስራ መስራት አለብን። ሰራዊቱ በጣም መጠናከር አለበት። ህዝቡ ደግሞ ግንዛቤ እንዲኖረው ስለ ታሪኩ ያስፈልጋል። እና እነዚህ ሁሉ እስከተሰሩ ድረስ አይ ቲንክ የቀይ ባህር መግባታችንም የተረጋገጠ ይሆናል። በዓለም አቀፍ ሕግ ሀገራት ወደ ባህር የመውጫ በርን የማግኘት መብት እንዳላቸው ስምምነት ስለመኖሩ የሚያነሱት የዓለም አቀፍ የውሃ ሕግ ባለሙያው ዶክተር ከበደ የሚገኝበት መንገድ ግን የተለያየ መሆኑን ያብራራሉ። ሀገራትም በተለያየ መንገድ ያጡትን መልሰው ያገኙበት እንዲሁም በድርድር የባህር በር ባለቤት የሆኑበት አጋጣሚ ብዙ ነው ይላሉ። ሀገራት በተለያየ ምክንያት የነበራቸውን የባህር በር ሊያጡ ይችላሉ። መልሰውም ደግሞ ያገኙ ሀገራት አሉ። የእነሱ ልምድ ይሰጠን የሚነግረን ነገር አለ ማለት ነው። ባህር በር ጋ የመድረስ መብት በአለም አቀፍ ህግ የተቀመጠ ከሆነ እንዴት ነው መልሰን ማግኘት የምንችለው? የሚለውን በደንብ መመርመር መረዳት ያስፈልጋል ማለት ነው። አንዳንዶቹ ሀገሮች በዲፕሎማሲያዊ ንግግር ሌሎቹ በድርድር እንዲሁም የተቀሩት ደግሞ በኃይልና ጦርነት የባህር በር ባለቤት የሆኑበት አጋጣሚ በዓለም ዙሪያ ደጋግሞ ተከስቷል። ዶክተር ከበደን ከየትኞቹ ሀገሮች ምን መማር እንችል ይሆን? የኢትዮጵያስ አካሄድ እንዴት መሆን አለበት? አልናቸው። በታሪክ ወደብ የሌላቸው ነገር ግን ባለወደብ የሆኑ ሀገሮች አሉ። ለምሳሌ ከቅርብ 1965 አካባቢ ጆርዳን ወደ ባልባ ነበረች በ1965 ከሳዑዲ አረቢያ ጋር ተደራድራ የተወሰነ መሬቷን ለሳዑዲ ሰጥታ ባለ ኮስታል ስቴት ሆናለች ማለት ነው። ይሄ በሁለት ሀገር መካከል የሚደረግ ድርድር፣ ሌሎችም አሉ። ለምሳሌ ዲአርሲ ያኔ ኮንጎ ፍሪ ስቴት ነው የምትባለው፣ 1885 አካባቢ የቤልጅየም ቅኝ ግዛት ነበረች። የቤልጅየም ንጉሥ ከነጀርማኒ እንግሊዝ፣ ፍራንስ ጋር ተደራድሮ ትልቅ ሀገር ነች ስለዚህ ወደብ ይገባታል ብለው በድርድር ዛሬ ዲአርሲ ባለወደብ እንድትሆን አድርጓታል ማለት ነው። ሌሎችም ብዙ አሉ። በዚያ በድርድር በጦርነት ሁሉ ያገኘዋሉ። ለምሳሌ ራሽያ በ1705 አካባቢ ፒተር ዘግሬት የሚባል የራሽያ መሪ በጦርነት ወደ ሴንት ፒተርስበርግ የሚባል አካባቢ በጦርነት ተቆጣጥሮ ባለወደብ የሆነ ያረጋት ማለት ነው። ራሽያ በጣም ሰፊ ያገር ነች ግን አብዛኛው መሬቷ ከባህር የራቁ ናቸውና አሉ። እንግዲህ በንግግር ጉልበትን ጭምር መልሶ ባለወደብ የሆነው ማለት ነው። አሁን ኢትዮጵያ የተከተለች ካለችው አካሄድ ጋር የየትኞቹን ሀገሮች መንገድ ብትከተል ይበጃታል የሚለውን መፈተሽ ከዛ የተለየ አካሄድ ካለም በደንብ ማየት ይገባል ይላሉ። በጆርዳንና በሳውዲ አረቢያ መካከል የተደረሰው ስምምነት ግን ለኢትዮጵያ አካሄድ የሚቀርብና የሚመች አይነት ይመስላል ብለዋል። በተለይ የሳውዲ አረቢያ እለኛ ብዙ የሚነግረን ነገር አለ ማለት ነው። ጆርዳን ወደብ አልባ ነበረች። በ1965 ከሳውዲ አረቢያ ጋር ተደራድራ የተወሰነ መሬቷን ለሳውዲ ሰጥታ ባለ ኮስታል ስቴት ሆናለች ማለት ነው። እንደዚህ አይነት ፖሲቢሊቲ መሞከር ይቻላል። የኢትዮጵያን ጥያቄ፣ የባህር በር ጥያቄ እንዲሁ ኦቨርናይት የሚመለስ ነገር አድርጎ ማየት ስህተት ነው። ብዙ ባለድርሻ አካላት ያሉበት ነው። ብዙ ኢንተረስት ያለበት ነው። ስለዚህ ሰፊ የዲፕሎማሲ ስራ ይጠይቃል። ሰፊ የዲስኮርስ ቀረጻ ይጠይቃል። ይህም ዲስኮርስ መቅረጽ ያስፈልጋል። ከሌሎች ሀገሮችን መማር ያስፈልጋል። ቀላል አይደለም፣ ግን መልስ ማግኘት ያለበት ጥያቄ ነው። ለዚያ ደግሞ የሚያስፈልገውን መስዋዕትነት የሚያስከፍል ከሆነ ያን ለመክፈል ዝግጁ መሆን ያስፈልጋል ማለት ነው። አካሄድና መንገዱ ምንም ሆነ ምን ከትልቁ የዓለም ክፍል ተለያይቶ ማደግና መበልጸግ አይቻልም በሚለው ሐሳብ ላይ ግን በሀገር ደረጃ የጋራ ስምምነት ሊኖር ይገባል ብለዋል።